አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋለሁ አልሐምዱሊላሂ። ከብዙ ጊዜ ቆይታ በኋላ ብቅ ብያለሁ። ይኸው ብዙ ጊዜ ቪዲዮ ለመስራት አይመቸኝም፣ ስራ ስራ ጋር እና ለዚያ ነው። እንዴት ናችሁ? በያላችሁበት ያለ አዝነት ራህመት አይለያችሁ ከመጥፎ ነገር ሁሉ ይጠብቃችሁ። ከመጥፎ ሰው ይጠብቃችሁ። እንግዲህ እንደሚታወቁ ሰሞኑን ወንድማችን ቴዲ ሕይወቱ አልፏል። በጣም ያሳዝናል። ለቤተሰቦቹ መጽናናት፣ ለተወላጅ ዘመዶቹ መጽናናት እንመኛለሁኝ። በስደት ሀገር ሁነት እንዳለ ነገር መፈጠሩ በጣም ከባድ ነው። የሰው ልጅ የሚኖረውም የሚፈጠረውም አንዴ ነው። አንዴ እንፈጠራለን፣ መጨረሻ እንሞታለን። ለዚህ አጭር አለም ኑሮ ሺህ አመት ለማንኖር እኛ ሳንፈልግ ለራሱ ፈጣሪ በቀታለን ስለሚወስደን የዚህን ያህል በሰው ላይ ጭካኔ እና ግድያ ድረስ የሚያደርስ ነገር የለም። በጣም ነው የሚያሳዝነው። አብዛኛው የራያ ልጆች ይጋደላሉ በእንደዚህ አይነት ሁኔታ በጣም ነው የሚቀፋው የሚከብደው። ለሰሚም ለሚያቅ ይከብዳል ለማመንም ይገብዳል እና እኔ እስካሁን ድረስ ሰርሃ እያመንኩኝ አይደለም። ምን አለው ውሸት ቢሆን እያልኩ ነበረ። አንዳንዴም ባላወቅሁት እላለሁ። አንዳንዴም ሶብ ባልኖረ እላለሁ። እና በጣም ነው ወላሂ፣ አንጀቴ ነው የበላኝ። ያሳዝናል። የሰው ልጅ እንኳን አይደለም ተጣልታችሁ፣ ተዋዳችሁ እንኳ እዚህ ሀገር ላይ አብራችሁ መኖር አትችሉም። ምክንያቱም ሁላችንም ሰርተን ለመለወጥ እስከሆነ ድረስ አንድን ሰው ጠልታችሁት እንኳን ወዳችሁትም ወደችሁትም ከሱ ጋር መሆን አትችሉም እና ለዚህ ለማይረባ ነገር እንዴት ደረጃ መድረስ በጣም ከባድ ነው። አብዛኛውን ጊዜ የራያ ልጆች በጣም ከባድ ነው። የራያ ልጆች ጓደኛ ያላችሁ በነገራችን ላይ አቁሙ፣ ከአሁኑ ጀምራችሁ ማለት ነው። አንድ ሰው መቼ እንደሚቀይርባችሁ ና መቼ ነፍሳችሁ እንደሚሆን አታውቁትም። ያው ያለ ቀዳር ቢሆንም ግን ያሰው ስበብ ይሆናል እና እሱ የወላ ቀጥሮበት ቀኑ እዚህ ድረስ ብሎ ነው ግን ቢሆን ማማሞታችንን ሲያምር ነው እንጂ በእንደዚህ አሰቃቂ ሁኔታ ከባድ ነው በጣም ነው የሚያሳዝነው ፍትህ ለቴዲ ገዳዮቹ ተይዘው እጃቸው ማገኘት አለባቸው እንግዲህ እናቱንም መጥናነትን ይስጣት ለቤተሰቡ አንድ ልጅ ነው ብለዋል በጣም ነው የሚያሳዝነው እንግዲህ ትግስቱን ይስጣቸው ከማለ ውጭ ሌላ ምንም ማድረግ አይቻልም። በአሁን ሰዓት ሰው አያስፈልግም፣ ጓደኛ አያስፈልግም። ሰው አትያዙ፣ ጓደኛ አትያዙ፣ ራቁ። ብቻቸው ሆኖ እንደ ብቸኝነት ሰላም፣ እንደ ብቸኝነት እረፍት የለም። በጣም ነው ደስ የሚለውና ምክንያቱም ማን እንደሚጎዳቸው አታቁም። በአሁን ሰዓት ሰው እያስመሰለ እየሳቀ ነው የሚገላቸው እና እንደ አይነት ሰው ደግሞ መቼ ተቀይሮ እባብ እንደሚሆንባቸው አታቁም። ስለዚህ ሰው አያስፈልግም። ጓደኛ አያስፈልግም። እናንተን የሚጎዳችሁ ደግሞ ለእኔ ቅርብ ነው የምትሉት ወይ ደግሞ በወሬም ሆነ በምንም ሆነ በተግባርም ሆነ የምትቀርቡት ሰው ነው የሚጎዳችሁ። የሩቅ ሰው ሊጎዳቸው አይችልም። ስለዚህ ጥንቃቄ ያድርጉ። ጊዜው ከፍቷል። ቢያንስ ከሰው ሀገር ላይ እንደ አይነት ነገር መፈጠር ማለት በጣም ከባድ ነው። ሀገራችን እንኳ ቢሆን ቤተሰብ ማይቶ ቤተሰብ ቀብሮ ሀዘናቸው ይወጣላቸዋል። ይሄ ሀዘን እንኳን ቤተሰብ የሚወጣው ህልም ነው የሚመስላቸው፣ እና በጣም ከባድ ነው ወላሂ። እና ሳያስፈልግም ስራችሁን ስሩ፣ ራሳችሁ ሆኖ አላማችሁን አድርጓለ። ኦልሬዲ፣ አላስፈላጊ ነገር ሌላ ነገር የሚያስፈልግ ነገር የለም። ስደት እስካለ ድረስ ሁላችንም ብንሆን የምንኖረ የራሳችን ህይወት የራሳችንን ኑሮ ነው እንጂ ማንም ሰው ህይወት ወይም ሰውን ሊኖር አይችልም። አንድ ሰው ደግሞ እዚህ ሀገር ላይ እስካላችሁ ድረስ ጤና እስከሆናችሁ ወይ ስራ እስካላችሁ ወይ ብር እስካላችሁ ነው የሚወዳችሁ፣ የሚቀርባችሁ፣ የሚጠጋችሁ። ነገ አንድ ነገር ብትሆኑ የሆነች ነገር ቢያገኝባችሁ የሆነ ነገር ቢፈጠር ያ ሰው ከእናንተ ስር የለም። ስለዚህ ጓደኛ የማያስፈልግ ምን የማያስፈልግም፣ ስራቸውን መስራት ከሰው መራቅ ነው።

እና የዚህን ያህል ደረጃ ብዙ ልጆች ስቃያቸውን እያሳለፉ ችግራቸውን እያመቁ ብዙ ነገር ተደብቆ የቀረ ሚዲያ ያመጣለና። እዚህ ሀገር ላይ ደግሞ የሆነ ወንጀል ተፈጥሮ ወደው በሰዓቱ ካልተያዘ የእኛ ሰው ደግሞ ታውቃላቸው ይህን ነገር ስለሚያቃጥ ብለው በየመን ነው የሚሄዱት እና እርግጠኛ ላይ ሁኔታ ቴዲ ገዴ የዛኑ ቀኑ ከሳውዲ የሚወጣው እና ከባድ ነው። በዛ አይነት ሁኔታ ከሰው ጋር ራቁ። አንድ ነገር ተተፈጠረ ወረዲ ከተፈጠረ ነው አለቀ። እናንተም ከሞታቸው አንዴ ሞታችሁ። አንተ ቴዲ ሞተሳ ያም ወሰተለት ያም ጨወለት፣ ምንም ለእሱ መፍትሄ የለውም ህይወቱ አልፎ አላለቀም እና እናንተም አንዴ ተተወደችሁ ተወደችሁ ማለት አብዛኛው ጊዜ ደሞ ወንዶች ወንዶ ናቸው። በስራ አጋጣሚ ብዙ ጊዜ የምትገናኙት በስራ ምክንያት እያላቸው ራሳችሁን ጠብቁ። ወላሂ የሆነ ልጅ ባለፈው ነው ራሱ ቶክቶክ ላይ የሆነ ህጻን ልጅ ቴዲ እንደሞተ የተለቀቀ ልጅ ያለ ገጠር በአይታወቀ ሁኔታ ተገሎ ነው የተገኘው። ማን እንደገደሉ አይታወቅም። እና ብዙ ልጆች በበረሃ እየተገደሉ ነው ያሉት። እና ያ ከየእናንተ ብራታችሁ ልትሰሩ ሰርታችሁ ልትለወጡ ነው እንጂ የመጣችሁት። ሰው መግደል ካመራችሁ ለምን እዛው ሀገራችሁ ሄዳችሁ እዛው አገሉ። አላህ ልቦና እና ሂዳያ ይስጣችሁ። በስ እና በጣም ከባድ ነው። ወላሂ ራሳችሁን ጠብቁ። ጓደኛ ምረጡ። የምትሄዱበትን ቦታ አጣሩ። ዝም ብላችሁ ሰው በሚዲያ ያወቅም ሰው በስ። በተለይ አሁን ዘረኝነት በተስፋፋበት ጊዜ በጣም ከባድ ነው። እና አንድ ሰው በስልክ አወቃችሁት እና ዝም ብላችሁ አውቀዋለሁ ጓደኛ ነው ብላችሁ አትሄዱ። እዛ ቤት ሄዳችሁ ምን እንደሚፈጠር ምን እንደምትሆኑ ምን እንደሚያደርጓችሁ አታውቁም። ሰውን ማመን በአሁኑ ሰዓት በጣም ከባድ ነው። ሰውን አውቀዋለሁ ማለት በጣም ፍጹም ነው እና እራሳቸውን ጠብቁ። ደግሞ ቻናሌ በጣም ቀዝቅዞብኛል፣ ብዙም የሰራውበት አይደለም። ወርድ የአንድ አምስት ዓመት እየሆነ ነው ግን ከፍያም አልጀመረም፣ ምንም እየተንቀሳቀሰልኝ አይደለም አሁን ነገ ነው ጎዴ ሆነ ነገር በሆነ እኔ ማለት ነው ሼር ሼር ሼር ታረጉኛላችሁ ግን አሁን ዲስ ሰብስክራይብ አድርጉኝ። አሁን እያለ የሆነ ነገር አርጉልኝ ስላችሁ ሸትለም የሰው ላይ ማራ ካለ ነው እና ቻናሌን ሰብስክራይብ አድርጉኝ። እይታ ይለው እና የተወሰነ ዶር አልቀረኝ ይሙላልኝና ይውረድልኝ። ፕሌስ ፕሊዝ ፕሌስ ሼር ሼር አድርጉልኝ። አለን ተጠብቃችሁ እያላችሁበት እንግዲህ ቴዲንም አላ ፍትህ ያምጣለት። ገዳዮቹን ለፍርድ ይቅረቡ። አለሁኝ በሌላ ቪዲዮ እስከምንገናኝ ሰላምቸው፣ ብዝት ይበል ቪዲዮ እንዳላበዛባችሁ ያው እንግዲህ ሼር እንደምታደርጉና እንደምታዩ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ